የአርብ የመስቀል አጥር ጸሎት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አውሎጊዮስ ጌሬዮስ ኢየሱስ ክርስቶስ ፖኗማ እርሱ በመስቀሉ ከፍ ከፍ አለ፣ በመላእክት ዘንድ ተመሰገነ። ከአባቱ የምስጋና ፍሬ የመጣ ለእርሱ እስከ ዘላለሙ ድረስ ክብር ምስጋና ይግባው። ነበልባለ እሳት እርሱን ለተሸከመው ላላቃጠለውም ለመስቀል አንክሮ ይገባዋል። በኪሩቬልና በሱራፌል ሰረገላ ላይ የሚቀመጥ እርሱ ከኢየሩሳሌም ውጭ በመስቀል ላይ መሰቀሉ ምን ይረቅ? ምን ይደንቅ? ለዚህ አንክሮ ይገባል። ኪሩቬል ሱራፌል ሊያዩት የማይችሉት እርሱ መስቀልን ለመሸከም አለማፈሩ ምን ይረቅ? ምን ይደንቅ? የመላእክት ሰራዊት ከፊቱ በፍርሃት የሚቆሙለት እርሱ በጲላጦስ ፊት መቆሙ ምን ይረቅ ምን ይደንቅ። ሰማይን ያለመሰሶ የሰቀለ እርሱ በእንጨት መስቀል ላይ መሰቀሉ ምን ይረቅ ምን ይደንቅ። ሰማይን በከዋክብት ያሸበረቀ እርሹ እርሱ የሾህ አክሊልን መቀና መቀዳጀቱ ምን ይረቅ ምን ይደንቅ። ለዚህ አንክሮ ይገባዋል። ከጎኑ የህይወት ውሃ ምንጮችን የሚያፈስ እርሱ ከከርቤ ጋር የተቀላቀለ ሐሞትን ሊያ ሲያጠጡት ምን ይረቅ ምን ይደንቅ። ብርሃንን እንደ ልብስ የሚጎናጸፍ እርሱ ቀይ ግምጃ ሲያለብሱት፣ ለዚህ አንክሮ ይገባዋል። በምራቁ ዕውሩን ያበራው እርሱ የርኩሳንን ምራቅ መታገሱ ምን ይረቅ ምን ይደንቅ። ወዮ አንክሮ ይገባዋል። ዙፋኑ የኪሩቤል እሳትና መጋረጃው እሳት፣ ፊቱ እሳት የሆነ እርሱ የተሰራበት መስቀሉ ጹብ ድንቅ ነው። የሕያዋን ጌታ በመስቀሉ በመተኛቱ ሞቱ ድንቅ ነው፣ ትንሣኤውም ድንቅ ነው። እርገቱም ዳግመኛ ምጻቱም ድንቅ ነው። ከዛሬ ጀምሮ እስከ ዘላለሙ ድረስ ክብር ምስጋና ይግባው፣ አሜን። መድኃኒታችን እርሱን እንሰብካለን መስቀሉን ተሸክመን በክርስቶስ ብርሃን እንመላለሳለን። ለመስቀሉ ኃይል ምስጋና እናቀርባለን። በመስቀሉ ለሁሉም የሚረዳ እርሱ ባሪያዎቹን እኛን ይርዳን፣ በምህረቱም ይቅር ይበለን። በእምነት በከፊቱ እንደርስ ዘን በርሱ አምነን እንድን ዘን መስቀል እናመሰግናለን፣ እንገዛልሃለን። መስቀል ከክፉ ነገር ሁሉ ከክፉ ፈተና ሁሉ ለዘላለሙ በሁሉም ሰዓትና ጊዜ ጠብቀን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እግዚአብሔር በቅዱሳን ይመሰገናል፣ በመላእክት ዘንድ ይመሰገናል። ለዘላለሙ ክብር ይግባውና ሶስት ሲሆን በአንድነቱ ይመሰገናል። ምረቱ ለዘላለም ነውና ለእግዚአብሔር ተገዙ ስሙንም ጥሩ። ለመስቀሉም ኃይል ምስጋና አቅርቡ። ምረቱ ለዘላለም ነውና ለመስቀሉ ክብር ምስጋና አቅርቡ። ምረቱ ለዘላለም ነውና ለአሕዛብም የመስቀሉን ኃይል ንገሩ። ምረቱ ለዘላለም ነውና የመስቀሉን ምስጋና ለሁሉም ነገ ንገሩ፣ ቸርነቱ ለዘላለም ነውና። በክቡር ደሙ የቀደሰን ኢየሱስ ክርስቶስ ተወለደ ተጠመቀ፣ ተሰቀለ፣ በመስቀሉም አዳነን እንላለን። ለመስቀሉ ምስጋና እናቀርባለን። እንጨት ኖህን ከጥፋት ውሃ አዳነው። እንጨት ይሳቅን ከመታረድ አዳነው። መስቀል ለፍጥረቱ ሁሉ ጸ መድኃኒት ነው። መስቀል በሁለቱ ወንድማማቾች መካከል ከፍ ብሎ ቆመ፣ ለሚያንሰውን በረከትን ሰጠ። መስቀል በተራራዎችና በኮረብቶች መካከል ተመስግኖ ቆመ። ኮረብታዎችን ባረካቸው፣ በእነርሱም ላይም ተቀመጠ። እስራኤል መጣ፣ ብዙ ሰዎችንና እንስሳዎችን አገኘ። አንድ መንጋ አንድ ቤተሰብ አደረጋቸው። ኖላዊ መስቀል ከአንዱ ወይንና ዘይትን አፈለቀ። መስቀል የሌለበት ቦታ የለም። መስቀል ግራ ሳይኖርበት በቀኝ በኩል በባህር አደረ። መስቀል ሰባት ቀንዶች፣ ሰባት አይኖች፣ ሰባት መብራቶች፣ ሰባት መጎናጸፊያዎቹ እንደ ዝሆን ጥርስ እንደ ወርቅና እንደ ብር ኳስ ናቸው። ምሰሶዎቹም የብር ናቸው። መጠጊያውም የወርቅ ነው። ወንበሩ የሚላት ነው። መስቀል ውስጡ ሰምፔር በተባለ ደንጊያ የተነጠፈ ነው። የመስቀል አካሉ በወርቅ ዙፋኑ ላይ የተሰራ የባላቅ ምሰሶ ነው። መስቀል ማረፊያችን፣ መጠጊያችን፣ የነፍሳችን መድኃኒት ነው። አይሁድ ክደውታል፣ እኛ ግን አምነንበታል። ያመንነው ሁሉ በመስቀሉ ኃይል ይድንድነናል። መዳናችን እውነት ነው። አሜን ሀሌሉያ። ከዛሬ ጀምሮ ወንጌልን ተሸክሜ መስቀልን ተመርጉጄም ማጸናለሁ። በመስቀሉ ኃይል ነፍሴንና ስጋዬን ማጸናለሁ። በኢየሱስ ክርስቶስ በከበረው ስጋውና ደሙ አምላኬ አምላክን በወለደች በድንግል ማርያም መብሩን በሚያጥኑ መንበሩን በሚያጥኑ በሃያ አራቱ ካህናተ ሰማይ በሚካኤልና በገብርኤል በሱራፌልና በኪሩቤል በሰዳክያልና በሰላትያል በሱራፌልና በሱርያል በኡራኤልና በራጉኤል በሩፋኤል በነቢያት በሐዋርያት በጻድቃን በሰማይታት እግዚአብሔርን ደስ ባሰኙት በደናግልና በመነኮሳት ስም እንዳትቀርቡኝ፣ በቤተሰቦችና በንብረት ላይም እንዳትቀርቡ። እኔ ተማጸኛለሁ። በአብ ወልድ በመንፈስ ቅዱስም ንእድ ክብርት ከምትሆን ከቅድስት ድንግል ማርያም ለተወለደ እግዚአብሔር ምስጋና ይገባዋል። በጠላት ለማይሸነፍ ለስላሴ ምስጋና ይገባዋል። ከዛሬ ጀምሮ እስከ ዘላለም ድረስ በእኛ ላይ ምረቱና ይቅርታዊ ይሁንልን ይደረግልን አሜን። አሌፍ ይወድ ኖን በደሙ ያጠመቀ በጎልጎታ የታረደ ንጹሕ ቅዱስ በግ ነው ክርስቶስ። ከዳዊት ዘር የሆነ ከአይሁድ ነገድ የወጣ እነሆ ድል አድራጊ አንበሳ ነው። በመስቀሉ ጸላኢ ዲያብሎስን ገደለው፣ በሞትም ሞትን ድል ነሳው፣ በደሙም መስቀልን አከበረው። ሰማይና ምድርን ሁሉንም ለዓለም ሰላምን ሰጠው። መስቀል ኪሩቤል በሰባት ቀንዶቹ በሁለቱ ሰይፎቹ ሰይጣንን መታው። አራቱ ፈረሶች ሰረገላው የሆነ መስቀል ክቡር ነው። በባህርና በየብስ ላይ የሚሮጡ ናቸው። መስቀል የማይጠፋ በውሃ ላይ የሚወርድ የመንፈስ ቅዱስ አምሳል ነው። ክቡር በሆነ መስቀል ላይ ለቤቱ ሰባት ምሰሶዎችን አደረገ። የክቡር መስቀልን ሰባቱን ሰረገላዎችን ሁሉ ይሸከማሉ ክቡር መስቀል ለራሱ ማረፊያ የወን ዘንድ አራት ታላላቅ መሰማሪያዎችን አደረገ። ወደዚያ የሚሄዱ በበጎ ያልፋሉ። ክቡር መስቀል ለማረፊያው አዳራሽን ሠራ። ሥራውም ያማረ ነው። ሥራውም እስከ ሰማይ ይደርሳል። ክቡር መስ የበረሃ ጸብቱን በቤቱ አዳራሽ ውስጥ ሠራ። ይኸውም የመጻሕፍት ቃል ነው። ክቡር መስቀል በቃና የተዘጋጀ ወይንን የሚያሰጥ ነው። ክቡር መስቀል ከዓለም ሁሉ መዓዛ በመዓዛው ያማረ ነው። ክቡር መስቀል በምድር መካከል መድኃኒትን አደረገ። ክቡር መስቀል ለካህናት መሰዊያ ነው። እንግዲህ እንግዲህ ስዋሁን ለማለዳ ወደ መስቀል ኃይል እሰግዳለሁ። በጠዋት ወደ መስቀል እጆችን ከፍ ከፍ አደርጋለሁ። በመስቀል ጥልስ ጥላ ስር የሚቀመጥ ብፁ ነው። ጠቢቡ እንደተናገረው ክቡር መስቀል አይላፋት የሞት ቀስቶች ሊዳስሱት አይችሉም የመለኮት ጋሻ ይጋርደዋልና እንደዚሁ በመለኮታዊ ባህር ኔን አገልጋይን ከሞት ቀስት አድነኝ። በጨለማ ከሚሄድ የጠላት ስራ ከድድቅና ከቀትርጋኔን አድነን ድነን ለቅዱስ ስምህ ምስጋና ቀርብ ዘንድ ኔን ባርያህን እንደ አይን ብሌን ጠብቀኝ። ክብር ምስጋና ይግባውና መለየት መለወጥ በሌለበት በሦስቱ ስም በእኛ ላይ ምረቱና ቸርነቱ ለዘላለም ይሁን አሜን። ቅድመ ዓለም ለነበረ ዛሬም ላለ በተለየ ባህርዩ ፈናዊ ለሆነ ለአብ በተለየ ባህርዩ ተፈናዊ ለሆነ ለወልድ ሕይወት ማህየዊ ለሆነው ለመንፈስ ቅዱስ ምስጋና ይገባል። እርሱም ከሰማይ ህብስትን ሰጣቸው። የሰው ልጆች የመላእክትን ምግብ በሉ። በመስቀሉ ኃይል ሀሴትና ደስታን አደርጋለሁ። ጽዋ የሚያረካ ጽኑ ነው። በመስቀል ጽዋ ህይወትን ይቀበላል እቀበላለሁ። የእግዚአብሔርንም ስም እጠራለሁ። በሮኖሚየም፣ በሮኖኖኔም በሮኖየም። በረኖንየም በረኖንየም በረኖምየም በዮርዳኖስ ምድር አልሞር አልሞንየም በተባለ ተራራ መስቀል አለ። መስቀል ታቦርና አርሞንኤም በስሜ ይደሰታሉ። መስቀል በጽዮን ተራራ ላይ እንደሚወርድ ፏፏቴ ነው። መስቀል ከሳኔርና ከኤርሞን እንደሚወርድ ጠል ነው። እንዲሁም ምህረት በእኔ ላይ ይሁን አንድ አምላክ በሚሆን በአብ

ሰላ ሰላታኤም ለተባለ ዓለምን ሁሉ ለፈጠረ ለእርሱም ሰላምታ ይገባል። ለዓለም ሁሉ መድኃኒት ለሆነ ለመስቀል ሰላምታ ይገባል። ለዓለም ሁሉ ብርሃን ለሆነ ለመስቀል ሰላምታ ይገባል። የዓለም ሁሉ ደስታ ለሆነ ለመስቀሉ ሰላምታ ይገባል። ለድዎች ሀብትን ለሚሰጥ ለውራን ብርሃን ሰነፎችን የሚያለብሳቸው የወደቁትን የሞቱትን የሚያነሳቸው ተስፋ ለቆረጡት ተስፋቸው ተቸገሩት ለሚረዳቸው ለመስቀሉ ሰላምታ ይገባል። የነዳያን ማረፊያቸው የጻድቃን ክብራቸው ለምእመናን መታሰቢያቸው ለሆነ ለመስቀሉ ሰላምታ ይገባል። በላይ የተመሰገነ ብቻውን ለነገሰበት ለመስቀሉ ሰላምታ ይገባል። በጨለማ ብርሃኑ ለሚያበራ ለማይሰበር የብርሃን አምድ ለሆነ ለመስቀሉ ሰላምታ ይገባል። ለማይናወጽ የህይወት መብረቅ መስቀል የአምላክ የህማሙ አልጋ ለሆነ ለመስቀሉ ሰላምታ ይገባል። የተቸገረን የሚረዳ ጽብ ድንቅ ለሆነ መስቀል የማይጎድል የጥበብ መዝገብ ላለው መስቀል የአብ ልጅ በደሙ ላከበረው መስቀል ሰላምታ ይገባል። ሰነፉን ለሚመልሰው የተሰደዱትን ለሚቀበላቸው ዋህድ ወልድ በደሙ ለቀደሰው መስቀል ሰላምታ ይገባል። እውነትን ለሚጠብቅ ለመስቀል የራቀውን ለሚያቀርበው ለመስቀል ባህርን ጸጥ ለሚያደርገው ለመርከቦች ወደብ ለሆነው ለመስቀል ሰላምታ ይገባል። ተራራዎችንና ኮረብታዎችን ለሚያጠናቸው ድኩማንን ለሚያጠናቸው ሕሙማንን ለሚፈውሳቸው ለመስቀሉ ኃይል ሰላምታ ይገባል። መርገምን ለሻረ በፍጥነት ለሚመለስ ነጣቂ ተኩላን ለገደለ ለመስቀሉ ኃይል ሰላምታ ይገባል። ስውር መዝገብ ለሆነ መንፈሳዊ በግን ለተሸከመው ለጠብ የበረሃ መንፈሳዊ ጦር ለሆነው ለኃይል ለመስቀሉ ሰላምታ ይገባል። ስለ እኛ የተሰቀለ የሞተ ከሙማን ያስነሳን ዘንድ የተነሳ እርሱ ብሩክ ነው፣ እስከ ዘላለሙ ድረስ ክቡር ምስጋና ይግባው። ይቅርታው ምረቱ ከዛሬ ጀምሮ እስከ ዘላለሙ ድረስ በእኛ ላይ ይሁን፣ አሜን። ንዕድ ክብርት ከምትሆን ከእመቤታችን የተወለደ እግዚአብሔሪ ነው። ከባህሪ አምላክ የተገኘ ባህሪ አምላክ፣ ከባህሪ ጌታ የተገኘ የባህሪ ጌታ፣ ከአብ የተወለደ እርሱ የመጀመሪያ ነው፣ እርሱ የመጨረሻ ነው። መነሻም መድረሻም የለውም ለመንግስቱ ፍጻሜ የለውም። ትናንትም ዛሬም ያለ የኢየሱስ ክርስቶስ መቼም ይሁን መች ለዘላለሙ እርሱ ነው ሄል እርሱ አማኑኤል እነው። የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ነው ብሎ ጲላጦስ በወርቅ ቀለም የጻፈው እርሱ የተሰቀለው ዓለምንም የቀደሰው ነው። ሲኦል ወርዶ በሞቱ ሞትን ደመሰሰው። በመስቀሉ ጸላይ ዲያብሎስን ገደለው የውም መድኃኒታችን የኃይላችን ብርታት አምባ መጠጊያችን ነው ጠላታችን ድል የምንነሳበትን የህማሙን መስቀል ለሰጠን ለአምላካችን ክብር ምስጋና ለእርሱ ይሁን ለዘላለሙ አሜን። መስቀል ማለት ፍጥረት ሁሉ የሚከብሩበት ነው። በመስቀሉ ክርስቶስ ጠበቀን። በመስቀሉ ኃይል ክርስቶስ እንይዛለን። በመስቀሉ ኃይል በዮርዳኖስ እንጠመቃለን። በመስቀሉ ኃይል የቀርሜሎስን ክብር ገንዘብ እናደርጋለን። በመስቀሉ ኃይል በተራራዎች ኮረብታዎች እንሮጣለን። በመስቀሉ ኃይል በንቁ እንሸለማለን። በመስቀሉ ኃይል በወርቅ ወንበር ላይ እንቀመጣለን። በመስቀሉ ኃይል ማዕበሉን ጸጥ እናደርጋለን ባህርን እንሻገራለን በመስቀሉ ኃይል መርከቦችን እናጸናቸዋለን በመስቀሉ ኃይል ምንጮች ወደ ፈቀዱት ይፈሳሉ በመስቀሉ ኃይል በኮረብታዎች ውሃዎች ይመነጫሉ በመስቀሉ ኃይል ሞገስ ከዮርዳኖስ ሰላም ከሰማይ ይፈሳል በመስቀሉ ኃይል ዘር ከቡቃያ ጋር አበባ ከፍሬ ጋር ተገኘ። በመስቀሉ ኃይል እጽዋት የሚያጠጣቸው ሳይኖር ለመለሙ፣ የሮማን ጽጌ በበጋ ቀላ። በመስቀሉ ኃይል የጻድቃን የሃይማኖት ድንጋይ ቤት ተሠራ። በመስቀሉ ኃይል ለሴቷ ሁለት የወፍ ክንፍ ተሰጣት፣ ምድርም አረዳቻት። በመስቀሉ ኃይል ሁለቱ አስሩን ሺህ ድል ያደርጋሉ። በመስቀሉ ኃይል ያለ እጅ በአውሬው ላይ ሰይፍ የተመዘዘ። በመስቀሉ ኃይል ለውጊያ ፍራስ መጡ፣ በእነርሱ ላይም የእውነት መንፈስ ተጫነ። በመስቀሉ ኃይል ያለ መጉደል ወንዞች ፈሰሱ። በመስቀሉ ኃይል በድንጋይ ላይ ሕግ ተጻፈ። በመስቀሉ ኃይል ያለ ጭንቀት ወርቅን ያገኛሉ። ያለ ከልካይም እንቁ ተገኘ። በኃይለ መስቀሉ ኃይላቸው አመነ። የተሰበረውም ተጠገነ። በመስቀሉ ኃይል የደንገ ገቢያው ተከፈተ። በመስቀሉ ኃይል በየሀገሩ በድንጋይ ላይ ወይን አበበ። በመስቀሉ ኃይል በሰሜን ራስ ላይ እሳት ሰፈፈ ሰፈረ። በጠረጴዛ ላይ ስርዓት ሰፈረ። በመስቀሉ ኃይል በስላሴ ስም አዳራሽ ተሰራ በውስጧ ምሰሶዎች ተተከሉ። በመስቀሉ ኃይል የገዳም ዛፎች አፈሩ። በመስቀሉ ቀን ትለዋወጣለች። በጨለማዎች ጎዳናው ተከፈተ። በመስቀሉ ኃይል የቀን ጨለማ ተወገደ። በመስቀሉ ኃይል ገዳም ታደሰ፣ ዓለምን በራች። በመስቀሉ ኃይል ምህር መኸር ይሆናል፣ ያለ ቢላዋ በግ ይሰዋል። በመስቀሉ ኃይል ለህዝብ ማዕድ ይሰራል። ማዕዱን በመብላት የማያልቅ ነው። ሞትን ድል ያደረገው መስቀል ነው። ጨለማን ያሳደደው፣ ኃጢአትን የገደላት መስቀል ነው። ይህ መስቀል ዳግመኛ ሰውን ወደ ገነት የመለሰው ነው። በዚህ የመስቀል ኃይል ነፍሴንና ስጋዬን የሚጣሉኝን ጠላቴንና ጠላቶቼ የተወገዙ ይሁኑ። ለእኔ ለባሪያ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኢዮሴዴቅ ሹመቱ እንደ መልከ ጼዴቅ ያለ የአብ ሊቀ ካህናት ሥራ ሁሉ የዘላለም ነው፤ እርሱ በመስቀል ላይ ከፍ ብሏልና፣ በመስቀልም ሕይወት ሆነን ለእርሱ ክብር ምስጋና ይግባው። በእኛ ላይ ምሕረቱና ቸርነቱ ይደረግልን። አሜን አሌሉያ። መስቀል ማለት የሕይወት የድህነት እጽ ነው። መስቀል ከነገር ሁሉ በላይ አሸናፊ ነው። መስቀል አጥርና ግንብ ነው። ፊ የነብሳት መምህር ለጻድቃን ብርሃን ነው። በመስቀሉም ነፃ ወጣን። አሌሉያ። በልዑላን ላይ የሚያርፍ ልዑል እርሱ በልዑላን የሚሰ የሚሰ ይመሰገናል። የባህር ተፈጥሮዋ ድንቅ ነው። እግዚአብሔር በመላይክት ድንቅ ነው። ምንጮቹም ቃላቸውን ከፍ ከፍ አደረጉ እንዲህ እያሉ ሀሌሉያ። ለባህር አቤቱ ለዘላለም ምስጋና ይገባዋል። ሀሌሉያ ይወድ ከአብ ባህሪ ዘም ባህሪ ያለ ድካም የተገኘ ከድንግል ያለ ሕማም የተወለደ እርሱ በመስቀሉ ለሁሉም አበራ። በመስቀሉ ሞትን ሰደደው ደመሰሰው ጨለማንም አበራው። ሃሌሉያ ያኖን ሕግህ ለእግር የመብራት ነው ለመንገድም ብርሃን ነው። በመስቀልህ ጋርደኝ። አሌፍ አቤቱ የሕግህን ጎዳና አስተምረኝ። እርሷን እሻለውና ልቡናዬን ስምን ወደ መጥራት መልሰው እኛ እኔ ለዘላለሙ አሜን። አቤቱ አምላካችን ወይ ጸሎታችንና ልመናችንን ተቀበልልን፣ ወደ አንተ የምናቀርበውን ጸሎት ስማን። የቅዱሳንን ጸሎት የተቀበልክ አምላካችን ጸሎታችን ተቀበለን። አምላካችን እግዚአብሔር ሆይ የተበተኑትን ሁሉ ሰብስብልን፣ የራቁትን አቅርብልን፣ የተሰደዱትን መልስልን፣ የተራቡትን አጽግብልን፣ የተጠሙትን አርካልን፣ ሰላም ላጡት ሰላም፣ በረከት ላጡት በረከት ስጥልን፣ ህሙማንን ፈውስልን፣ ሙታንን ማርልን። በአንተ ቸርነት፣ በመላይክ ተጠበቃ፣ በቅዱሳን ጸሎት በረከት ሀገራችንን ከክፉ ሁሉ ሰውርልን፣ ህዝቦቿን በፍቅር በአንድነት አስማምተህ አኑርልን። ሰላማዊ ኢየሱስ ክርስቶስ ሆይ ሰላምህን ስጠን። በአጹረ መስቀልህ ጠብቀን በህገ ወንጌልህ አጥና አጽናን። ፈሬሃ መለኮትን ተዘክሮ ሞትን በልቡናችን አጽናልን። ያንተን ቸርነት እያሰብን እንዲህ እያል እናመሰግናሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል አድርገን። አቤቱ ወደ ፈተና ታግባን፣ አቤቱ ወደ ፈተና ታግባን፣ አቤቱ ወደ ፈተና ታግባን፣ ከክፉ ሁሉ አድነን እንጂ ቺ መንግሥት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ ልውል እግዚአብሔር እናት ሆይ ሰላምታል አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማሕፀንሽ ፍሬም ቡሩክ ነው። ጸጋን የተመላሽ ድንግል ወይ ደስ ይበልሽ፣ ልውል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምህረት ለምኝልን ኃጢአታችን ሁሉ ያሰሰር ይልን ዘንድ ለዘላለሙ አሜን። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ አስራ ሁለት ጊዜ እግዚኦ መሐረነ ክርስቶስ እንበል። እግዚኦ መሐረነ ክርስቶስ፣ ዚኦ መሐረነ ክርስቶስ፣ ዚኦ መሐረነ ክርስቶስ፣ ዚኦ መሐረነ ክርስቶስ፣ ዚኦ መሐረነ ክርስቶስ፣ ዚኦ መሐረነ ክርስቶስ፣ ዚኦ መሐረነ ክርስቶስ፣ ዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ ዚኦ መሐረነ ክርስቶስ፣ ዚኦ መሐረነ ክርስቶስ፣ ዚኦ መሐረነ ክርስቶስ። ስለ እናቱ ስለ እናታችን ስለ ቅድስት ድንግል ማርያም ብሎ ይቅር ይለን ዘንድ አስራ ሁለት ጊዜ በእንተ ግዝትነ ማርያም መሐረነ ክርስቶስ በእንተ ግዝትነ ማርያም መሐረነ ክርስቶስ በእንተ ግዝትነ ማርያም መሐረነ ክርስቶስ በእንተ ግዝትነ ማርያም መሐረነ ክርስቶስ

ወኃጢአተ ኩሉ ሕዝብ በማወቅ በድፍረት ባለማወቅ በስህተት ከልጅነት እስከ እውቀት በመዓልትና በሌሊት የሠራ ነውን የኀጢአት ማሰሪያ ሁሉ እግዚአብሔር ይፍታ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማኅበር እንደ እግዚአብሔር ፈቃድ በአባቶች ቡራኪ ከተመሠረተ ጊዜ ጀምሮ አስተዋሻጡ አድባራትንና ገዳማትን ከገጠር እስከ ከተማ በመላው የኢትዮጵያ ክፍል በመዘዋወር ታሪካቸውን በመዘገብና ዶክመንታሪ ፊልም በመስራት ለመላው ዓለም እያስተዋወቀ ይገኛል። በዚህም የሚዲያ ተደራሽነትን አጥተው ለዘመናት ሳይታወቁ ተደብቀው የኖሩ ጥንታዊና ታሪካዊ ገዳማትና አድባራትን እስከ ዓለም ዳርቻ ድረስ እንዲታወቁ በማድረግ ብዙዎች ከቅዱሳን መካናቱ በረከትን እንዲቀበሉ እያደረገ ይገኛል። ይህን አገልግሎት በገንዘባችሁና በጸሎታችሁ መደገፍ የምትችሉ በሙሉ በሚዲያችን ታሪካቸው ተዘግቦ ለዓለም እንዲዳረስ የምትፈልጓቸውን ገዳማትና አድባራትን ለሚዲያ ክፍላችን ጥቆማ መስጠት የምትችሉ መሆኑን በደስታ እንገልጻለን። በየጊዜው የሚለቀቁ ዘጋቢ ፊልሞችን ላይክና ሼር እንዲሁም ሰብስክራይብ በማድረግ የአገልግሎቱ በረከት ተሳታፊ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን